ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ እንደምን አምሽታችኋል? የምሽቱን አበይት ጉዳዮች ከመዝገበ ፍሬ ሚዲያ ወደ እናንተ እናደርሳለን፣ አብራችሁም ሁኑ። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 2018 ዓ ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ተባለም የዞኑ መንግስት። ኢትዮጵያ ከሩሲያ ጋር የጀመረቻቸው የቴክኖሎጂ ዘርፍ ትብብሮች ለእውቀት ሽግግር በርከፋች ናቸው ተባለ። ባለሙያው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ዋና አማካሪና ከአሜሪካ ጋር በሚደረገው የሰላም ድርድር የሀገሪቱ ቁልፍ ተደራዳሪ የነበሩት አንድሪ የርማርክ ከስልጣን መልቀቃቸው ተገልጿል። እንቃኘዋለን። በማርበርግ ቫይረስ ምክንያት ከዛሬ ኅዳር 20 2018 ዓ.ም እምረት ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ተባለም በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባ ሆነ የሚወጣ ትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞን መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቡነ ለቲክቫ ኢትዮጵያ ተናግረዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ የሆነ በመምጣቱም የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ገልጸዋል። ኃላፊው እስካሁን በነበረው ሂደትም ትምህርት ቤቶች እየተዘጉና ሕዝብ የሚሰበሰብባቸው ጉዳዮች ላይ ዕቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉም የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 22 2018 ዓ ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች የመልእክት መተላለፉንም አቶ ደመላሽ አስታውቋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎችም ብሎም በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴ በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታም ባሪ ዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔ መተላለፉን በመግለጽ በዞኑ ሆነ ከዞኑ ውጭ ያለ ህብረተሰብ ይህን ተግባራዊ እንዲያደርግ ለቲክፋ ኢትዮጵያ በሰጡት ቃል አሳስበዋል። ኢትዮጵያ ከሩሲያ ጋር የጀመረችው የቴክኖሎጂ ዘርፍ ትብብሮች ለእውቀት ሽግግር በርከፋች ናቸው ተባለ። ከዘርፉ ተለዋዋጭነት አንጻር ዘመኑ ከደረሰበት የቴክኖሎጂ አቅም ላይ ለመድረስ ልምድ ካላት ሞስኮ ጋር መጣመሩ ጠንካራ አቅም ይፈጥራል ሲሉ የሶፍትዌር ፕሮግራም፣ ሳይበር ደህንነት፣ ኤአይ ዲቨሎፐር የሆኑት አቤል በነበሩ ለስፑትኒክ አፍሪካ ተናግረዋል። ሁለቱ ሀገራት የብሪክስ አጋር እንደመሆናቸው የፖለቲካ ትብብሩ ወደ ቴክኖሎጂ በመለወጥ ተጨባጭ ውጤት እንደሚያስገኝ አንስተዋል። እውቀት ካጋሩን ብቁ ባለሙያዎችን መፍጠር ከተቻለም ሞዴሎች ማብቃት የማይደረግበት ምክንያት የለም። የእኛ ቋንቋ የኛ የሆነ ነገር ከኛ ባህል ጋር የእኛን የሚመስል ቴክኖሎጂ መፍጠር ያስችላል ማለት ነው። አቤል በነበሩ ከአቅም ግንባታና የእውቀት ሽግግር ባለፈ ቻይ የሆነ መሰረተ ልማት መገንባት እንዲያስችል እገዛ እንደሚኖራቸው ባለሙያው ጠቅሰዋል። በሳተላይት አንጻር ስናየው ሩሲያን ጋፋ በጣም በርካታ ሳተላይቶችና የላቀ ልምድ ያላት ሀገር ናት። እኒያ ልምድ ወደ እኛ ሲመጣም የጂኦስፓሻል ዳታ ሀብቶቻችንን የማወቅ አቅማችንን በማሳደግ በተለይ በግብርና በአየር ንብረት በማዕድን ጉዳዮች ላይ በደንብ ልንጠቀምበት እንችላለን፣ ሲሉ አስረድተዋል። የቮሎዲሚር ዜሌንስኪ ዋና አማካሪና ከአሜሪካ ጋር በሚደረገው የሰላም ድርድር የሀገሪቱ ቁልፍ ተደራዳሪ የነበሩት አንድሪ የርማርክ ከስልጣን መልቀቃቸው ተገለጸም። የርማርክ ስልጣናቸውን የለቀቁት በሀገሪቱ የኢነርጂ ዘርፍ የተፈጸመን የ100 ሚሊዮን ዶላር የሙስና ቅሌት የሚመረምሩ የጸረ ሙስና ተቋማት ቢሮቸውና መኖሪያ ቤታቸው ከተበረበረ በኋላ ነው። ፕሬዚዳንት ዜሌንስኪ የማርክን መልቀቅ በቪዲዮ መልእክት ይፋ አድርገዋል። ዜሌንስኪ ስለ ዩክሬን ምንም አይነት ጥያቄ እንዲኖር አልፈልግም ያሉ ሲሆን ምንም አይነት አሉባልታና ግምት እንዲኖር አልፈልግም ሲሉ አክለዋል። አቶ የርማርክ በበኩላቸው አፓርታማቸው እንደተፈተሸ በቴሌግራም ገጻቸው አረጋግጧል። መርማሪዎች ምንም እንቅፋት እንዳይገጥማቸው እፈልጋሉ ያሉት የርማርክ ከጥብቆቻቸው ጋር በመሆን ሙሉ ትብብር እያደረጉ መሆኑን ገልጸዋል። ምርመራውን እያካሄዱ ያሉት የዩክሬን ብሔራዊ የጸረ ሙስና ቢሮም እናም ልዩ የጸረ ሙስና አቃቢ ህግ ቢሮ ናቸው። አቶ የርማርክ ስልጣን መልቀቅ የተሰማው ሩሲያም በዩክሬን ላይ የከፈተችውን የአራት ዓመት ጦርነት ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳድር የተኩስ አቁም ስምምነት በሚገፉበት ወሳኝ ወቅት ነው። የርማርክ ባለፈው ሳምንት በጄኔቫ በተካሄደው የአሜሪካ እና የዩክሬን ከፍተኛ የሰላም ድርድር የዩክሬን ልዑክ ከመሩት ቁልፍ ሰዎች አንዱ ነበሩ። በዜሌንስኪ አስተዳድር ዙሪያም የተነሳው የሙስና ቅሌት ይህ የመጀመሪያው አይደለም። ከዚህ ቀደም ሶስት የኤርማርክ ምክትሎች በፋይናንስ ብልሹ አሰራር ተመርምረው ከስራቸው ተነስተዋል። ይህ አዲስ ቅሌት ዘለንስኪ ለጦርነቱ ከምዕራባውያን ቀጣይ ድጋፍና የገንዘብ እርዳታ በሚፈልጉበት ወቅት ተጨማሪ ጫና ፈጥሮባቸዋል። ዩክሬን መቀላቀል የምትፈልገው የአውሮፓ ህብረትም ሙስናን በጽኑ እንዲዋጉ ዜሌንስኪን ሲያስጠነቅቅ ቆይቷል። ምንም እንኳን የርማርክ በግላቸው የተከሰሱበት ወንጀል ባይኖርም የዜሌንስኪ ፓርቲ የህዝብ አገልጋይ ፓርቲ ከፍተኛ ህግ አውጮች የህዝብን እምነት ለመመለስ ሲባል የርማርክ ስልጣን እንዲለቁ ጫና ሲያደርጉ ነበር። አንዳንዶች ዜሌንስኪ እሳቸውን ካላሰናበቱ ፓርቲው ሊከፈል እንደሚችል ከነ ማስጠንቀቂያ ደርሷቸው ነበር። ፕሬዚዳንቱ ከዚህ ቀደም ይህንን ጫና ሲቃወሙ ቢቆዩም አሁን ግን ከአሜሪካ በሚወጣው የሰላም ስምምነት ግፊት ምክንያት ፖለቲካዊ ጨዋታቸውን በማቆም ህዝቡ እንዲተባበር ጥሪ አቅርበዋል። አንደሪ የርማርክ ከፕሬዚዳንት ዘለንስኪ ጋር የተዋወቁት ከ15 ዓመት በፊት ሲሆን ዜሌንስኪ ታዋቂ ኮሜዲያን በነበሩበት ወቅት እሳቸው የህግ ባለሙያና የቴሌቪዥን ፕሮዲውሰር ነበሩ። የዜሌንስኪ የመጀመሪያው የፕሬዚዳንት ቡድን አካል ከሆኑ በኋላም እንደ አውሮፓውያን አቆጣጠር በፌብሩዋሪ 2020 ወደ ዋና አማካሪነት ቦታ ከፍ ብለዋል።